ይሄ ቪዲዮ በተለይ ቶሎ በፍቅር ክንፍ ለምትሉ ወይ ደግሞ ፍቅር ይዟችሁ፣ ይሄ ነገር ትክክለኛ የእግዚአብሔር ዓላማ የእግዚአብሔር ሀሳብ ያለበት የወደፊት ትክክለኛው እጮኛ የትዳር አጋር ነው ወይ ናት ወይ የሚል ጥያቄ በጣም የሚፈጠርባችሁ ይህን ነገር እንዴት ነው መፍታት ያለብኝ የምትሉ ሰዎች ከሆናችሁ በቃ ይህንን ቪዲዮ በጣም አዳምጡት፣ ሴቭ አድርጉት፣ ልክ እንደ ትምህርት ሁለቴ ሶስቴ ስሙት። ከብዙ አደጋ ይታደጋቸዋል። በጣም ብዙ ሰዎች የፍቅር ህይወታቸው መጠናቀቂያው የሚያሳዝን መጨረሻ ነው። በተለይ በተለይ አሁን ላይ በቃ በጣም ዓላማ ቢስ የሆነ ለምን እንደገቡበት የማያውቁ እንዲሁ በፍቅር ብቻ ተዋደው ተንርተው ይጓዛሉ። ከዛ መንገዱ ይጠፋባቸዋል። ወዴት እንደሚደርሱ እንደሚያደርሳቸው አያውቁም። ፌል ያደርጋል። አሁን ግን እንደ በሳል ሰዎች ይህንን ቪዲዮ እንድታዳምጡኝና ከዚህ በኋላ ያለውን በተለይ በሪሌሽንሽፕ በላቭ ዙሪያ ያለውን ህይወታችሁን በጣም ሲሪየስሊ እንድታዩ ትፈልጋለሁ። በመጀመሪያ እንደዚህ ነው እኔ የማስበው ላቭ ኢዘ ሚሽን። የፍቅር ግንኙነት ወይም ደግሞ ወደ ትዳር የሚያመራ ትዳር ራሱ ሚሽን ነው ተልእኮ ነው። እግዚአብሔር ፐርፐዝሊ ያዘጋጀው ትልቅ አጀንዳ ነው እንጂ የወንድና ሴት መተያየት ውጤት አይደለም። ተረዳችሁኝ? ስለዚህ እንደዚህ እንደ በሳል ሰው ትልቅ ነገር የምማርበት ቪዲዮ ነው የምትል ወጣት ከሆንክ ወጣት ይህንን ቪዲዮ ሲሪየስ ሊያዳምጪው በተለይ ደግሞ ትክክለኛ ፍቅርና የውሸት ፍቅር ወይም ሳይት ላፍ ጊዜያዊ ፍቅሮችን እንዴት መለየት እንችላለን? ትክክለኛ ዓላማ ያለበት የእግዚአብሔር አጀንዳ የሆነውን ርጮኝነት ውስጥ ትዳር ውስጥ እንዴት መግባት እችላለሁ? የሚል በሳል ጥያቄ ያላችሁ ሰዎች አሁኑኑ ወደ ቪዲዮ ተመልከቱ። በዚህ ቪዲዮ ብዙ ትምህርት ትማራላችሁ። ዝግጁ ናችሁ? በነገራችን ላይ ይህን ሀሳብ የተዘጋጀሁበት ከወራቶች በፊት ኢቢኤስ ቴሌቪዥን ከፕሮግራሞቹ አንዱ በዚህ ጉዳይ ሀሳብ እንድናገር ግብዣ ካደረጉልኝ በኋላ በኋላ እንግዲህ አላውቅም፣ ለምን እንደሆነ ፈሩ መሰለኝ። ይሄ ልጅ በጣም መንፈሳዊ ነገር ያበዛል ብለው አላውቅም፣ ግን ግምት ነው። የመጽሐፍ ቅዱስ ቃል እንዳላነሳ እንግዲህ ፈርተው ሊሆን ይችላል። ታዲያ እንግዲህ ይህንን ታላቅ የእግዚአብሔርን ቃል የመጽሐፍ ቅዱስን ሀሳብ ካላነሳ ምን እናነሳለን? የትኛው እውቀታችን፣ የትኛው ምርምራችን፣ የትኛው ጥበባችን የተሻለ ነገር ሆኖ ሆኖ ነው ከእግዚአብሔር ቃል ደብቀን የምንናገር? በአደባባይ በሚዲያ በሁሉም ትክክለኛ ምክር ሊመክር ሰዎችን ሊያሳድግ በሳል ሊያደርግ ሊያስተካክል የሚችል ይሄ ቃል ሀያሉ ቃል ነው። እንግዲህ ይሄ ግምታዊ ነው ነው እያልኩኝ የከሰስኳቸው አይደለም። ብቻ ግን ዛሬ ሳይት ላቭ እና ትሩ ላቭን እንዴት መለየት እንችላለን የሚለውን ነገር በደንብ ላሳያችሁ ፈልጋለሁ። ሳይት ላቭ የሚባለው ይሄ በመሰረቱ የአይን ፍቅር ወይም ነገሮችን ተመልክቶ ወዲያው መውደድ ወዲያው ማፍቀር ወዲያው መመሰጥ። በዛ ሰው ባህሪ ሊሆን ይችላል፣ ንግግር ሊሆን ይችላል፣ ሁኔታ፣ አለባበስ፣ ሽታ ሊሆን ይችላል። ካሪዝማቲኩን፣ የከንፈሩን፣ የሰውነት ቅርጿን፣ የፊቱን አቀማመጥ ተመልክቶ በዛ ሰው ላይ መሳብ በጣም ብዙ ጊዜ ዳንጀረስ የሆነ ፎልስ ላቭ ነው። ሰዎችን ከዓላማቸው የሚያስት በዚህኛው አይን ሰዎች እንዲመለከቱና እንዲስቱ የሚያደርግ አንዱ ሰይጣን ብዙዎችን የሚያስትበት መንገድ ነው ሳይት ላቭ እንግዲህ ያው ፈረንጆቹ አቆላምጠውት አየሁሽ ወደድኩሽ የአይን ፍቅር ያዘኝ ምናምን ይላሉ። ሞስትሊ ግን ሳይትላፍ በጣም ዳንጀረስ ነገር ነው። ብዙ ጊዜ ታዲያ መነሻው ይሄ ውበት ነው። መጽሐፍ ቅዱስ ደግሞ ውበት ሀሰት ነው፣ ደምግባትም ከንቱ ነው ይላል። ስለዚህ በእነዚህ ላይ መሰረት ያደረጉ መዋደዶች ሲፈጠሩ ሳይት ላፍ የአይን ፍቅር ይባላል። አይን ደግሞ ባለጌ ነው። ብዙ ነገር ይመለከታል፣ ቶሎ ይወስናል፣ ይሳባል፣ ይመሰጣል። ስለዚህ ይህን ሳይት ላፍ ዛሬ አስወግደን ከህይወታችን ላይ ወይም በዚህኛው በምናየው አይን ብቻ ሳይሆን መንፈሳዊ ዲተርሚኔሽን ወይም ደግሞ የክሊር የሆነ እይታ የመለየትን ጸጋ ተጠቅመን ለወደፊት የሚሆነውን የትዳር አጋራችንን በመጠንቀቅና በጥበብ ልንመርጥ ይገባል። ትዳር የውላችሁ ቀላል ነገር አይደለም። ትዳር ማለት የሚገባበት የሚወጣበት የሌለው በሚል ነው እኛ የምናውቀው። አንደኛ እግዚአብሔር ራሱ ትዳርን ዲዛይን ስላደረገው ትልቅ ድርጅት ነው፣ የሚናቅ ነገር አይደለም። ምናልባትም አሁን ፎርም ከተደረጉ የትኛውም ትላልቅ ተቋማት ከምንላቸው ከዩኤስ ፕሬዚዳንት ኦፊስ እንኳን በላይ ቀድሞ የነበረ ታላቅ እግዚአብሔር ራሱ ያዘጋጀው የመሰረተው ኦፊስ ነው አዎ እግዚአብሔር ነው ትዳር ነው የመሰረተው እና በሳይት ላፍ ላይ ህይወታችሁ እንዳይመሰረት ወይም ደግሞ ይሄ መሰረት በሌለው ላይ ቤት እንደ መገንባት እንደማለት ነው በትንሽ ነገር ሊናድና ሊፈርስ የሚችልን ህይወት መገንባት የማትፈልጉ ከሆነ አሁን ቀጥሎ የምነግራችሁን ነገሮች በደንብ አዳምጡ ለምንድን ነው ግን ይህን ቪዲዮ መስራት ያስፈለገኝ አንዱ ምክንያት ሳይት ላፍ በጣም አባባይ እና እውነተኛ የሚመስል ተመሳስሎ የተሰራ ፌክ ነገር ስለሆነ ነው ሳይት ላፍ እና ትሩ ላፍ ልክ እንደ ቢራቢሮና እንደ ንብ ልትመለከቱ ትችላላችሁ። ቢራቢሮም እኮ ይቀስማል፣ ታውቃላችሁ፣ አበባ ሄዶ ይቀስማል። ነገር ግን የሚቀስመው ፎርነቲንግ ነው። ምንም ቢራቢሮ የሚሰጠው ነገር የለም። በዛ ላይ ቢራቢሮ ውበቱ ሲታይ የሚያምር ከለር ነው ያለው። ክንፎቹ ያማምራሉ፣ ትላልቅ ክንፎች ናቸው ያሉት። ግን ያን ያህል እንኳን መብረር አይችልም። እድሜውም ደካማ ነው በጣም። ንብን ግን ስታይዋት ተናዳፊ የምትመስል የምታስፈራ፣ በቃ በጣም ውበት የሌላት እንስሳ ናት። ግን ንብ ከአንተ የምትቀስመው ለትልቅ አደራ የምትጠቀመውን ነገር ነው። ማር ታመርታለች፣ ብዙዎች ይጠቀሙባታል። በህብረት የምትሰራ ትጉህ ሰራተኛ ናት። የትኛው ቢቀስማችሁ ነው የሚሻለው? ቢራቢሮዋ እንዳታገኛችሁ፣ ቢራቢሮ እንዳይወስድባችሁ፣ ዛሬ ከንቡ ጋር እንድትጣበቁ ነው የምረዳችሁ። ማለት የእናንተ ሪሌሽንሺፕ የአበባውና የንቡ ሪሌሽንሺፕ መልካም ነገር የሚወጣበት፣ መልካም ነገር የሚደረጅበት፣ የሚበላ ጣፋጭ ነገር ያለው ነው ትሩ ላቭ ማለት አንዳች መልካም ነገር የሚወለድበት ታላቅ የሆነ ጅማሬ ነው። ታዲያ ለዚህ ብዙ ሰዎችን መመክረው ሁል ጊዜ ፍቅር ሲጀመር ከመተያየት ብቻ ሳይሆን ወይም ደግሞ እንዲሁ ከመዋደድ ከፍቅረኝነት መጀመር የለበትም ማለትም፣ ዛሬ ያየሃትን ሴት፣ ዛሬ ያየሹን ሰው ወዲያውኑ ተዋደናል፣ ተፋቅረናል እንገባ የምንባባልበት ሁኔታ አደለም። ብዙ ጊዜ ኦሪጂናል የሆነ ትሩላፍ የሚጀምረው ከመግባባት ነው፣ ከመተዋወቅ ነው፣ ከጓደኝነት ነው። ከዛ ያ ጓደኝነት አስፈላጊ እንደሆነ መደጋገፍ እንዳለው ሲታወቅ መግባባቱ እየጠነከረ ሲመጣው ወደ እጮኝነት ይሄዳል። ያ እጮኝነት ወደ ትዳር ይመጣል። ይሄ በጣም ጤነኛና በብዙ ነገር የተፈተነ እንዲሆን ግንኙነቱን ያደርገዋል። በጣም ግን የሚያሳዝነው ብዙ ሳይትላቦች አንዱ ማታለላቸውም እንደሆነ ታውቃላችሁ፣ ከበፊት የፍቅር ግንኙነት ላይ መሰረት ያደርጋሉ። ለምሳሌ ብዙ ሰዎች ካስተዋላችሁ ወይ ያኛው እጮኛዋ ትቷት ስለሄዷል ልቧን ስለሰበረ የተሰበረው ልቧን የምትጠግንበት አንድ ወይ የሚወዳት ወይ አጠገቧ የሚዞር ወይ ደግሞ መልኩ ደስ የሚል ሰው ጋር ሄዳ መጣበቅ ትጀምራለች። ወይ እንደዛው ብቻ በቁስል ላይ በሆነ ጥላቻ ላይ ምናምን ከጀርባ ታሪክ ላይ የተመሰረተ ፍቅር በጣም አደገኛ ነው። ብዙ ሰዎች እዛኛው ጓደኛቸው ጋር ያጡትን እዚኛው ጓደኛቸው ጋር መፈለግ ይጀምራሉ። ይሄም አደገኛ የሆነ መሰረት ነው። ፋሻ ቆዳን አይተካም። ታያችሁ፣ በጣም ብዙ ሰዎች በፋሻው ቆዳቸውን ተካት ይሞክራሉ። ፋሻ ለጊዜው የሚያብስ ለጊዜው የሚያስተካክል ኢንፌክሽን፣ ባክቴሪያ ቁስላችሁን እንዳይነካው የሚሸፍን ነው እንጂ ቆዳ ሆኖ እናንተ ላይ የሚለጠፍ አይደለም። ብዙ ሰዎች ፋሻዎቹን ቆዳ ለማድረግ ይሞክራሉ ወይም ደግሞ በፊት የተጎዱበትን የፍቅር ህይወት ለማከም ሲሉ አዲስ የሆነ ሰው መሸፈኛ ፋሻ አምጥተው ቆዳ ካሎንክ ይላሉ። እና እናንተ እንደ ፋሻ እየተጠቀሟችሁም ያላችሁ ሰዎች ንቁ፣ ተጠንቀቁ። በጣም አደገኛ የሆነ መሰረት ነው። አንደኛው ጫማ ጠቦት ያቆሰለውን እግር ሌላ ጫማ ስላደረጉበት አያክመው፣ ይልቁንስ ቁስሉ ታፍኖ እንዲመረቀስ ነው የሚያደርገው። ስለዚህ መሸፈንና መፈወስ ይለያያል። እንዲህ አይነት ነገር ውስጥ ያላችሁ ሰዎች ወደ ሌላ ፍቅር ከመሄዳችሁ በፊት አንድ ሚስጥር ልንገራችሁ። እርፍ በሉ፣ ተረጋጉ። የትኛውም የእናንተን ድካም ብሮክነስ የልብ ስብራት ሰው አይተካው። ይልቁንስ እግዚአብሔር ብቻ ነው የተሰበረ ልብ የሚያድስ። ወደሱ ተመልከቱ። እግዚአብሔር ከፈወሳችሁ ጤናማ ከሆናችሁ በኋላ ትክክለኛውን የፍቅር ግንኙነት ፍለጋ ትሄዳላችሁ። እንዲሁ ግን ሰዎች ለምን ወደ ሳይት ላቭ እንደሚሳቡ አራት ምልክቶች ወይም ምክንያቶች ልነግራችሁ ፈልጋለሁ። እነዚህ አራቱ ምክንያቶች ሰዎች በድንገት ሰዎችን እንዲወዱ ወይም ደግሞ በድንገት ለምን ሰዎች እንደወደዷችሁ ሳይት ላቭ ውስጥ እንደተያዙ የምትለዩበት ነው። መጀመሪያው ለምንድን ነው ቶሎ በሳይት ላቭ እንዳየሁኝ የምወደው እንዳየሁ ማፈቅረው ለሚሉ ሰዎች የእውቀት ማነስ ነው። በእንደዚህ አይነት ዙሪያ፣ በፍቅር ዙሪያ፣ በህይወት ዙሪያ ይሄ ጤነኛ የሆነውን ህይወት መንፈሳዊ የሆነውን ትልቅ ነገር እንደሆነ ባለማስተዋል በእውቀት ማነስ ምክንያት እዛኛውም ጋር እዚኛውም ጋር ሙከራ ያደርጋሉ ወይም ደግሞ ይሄ በአይን ምሪት ውስጥ ያዩትን በቃ ለመያዝ ይሞክራሉ። ይሄ ቀላልነትና ወደ አደጋ የሚመራ ነው። እውቀት ማነስ በጣም አደገኛ ነገር ነው። ስለዚህ በትዳር ዙሪያ በእጮኝነት ዙሪያ በቂ እውቀት ሊኖራችሁ ይገባል። እንደ ቁም ነገር ይዛችሁ በዚህ ዙሪያ መማር፣ መሰልጠን፣ እግዚአብሔርን መጠየቅ፣ መጸለይ በዚህ ጉዳይ አለብን። ሁለተኛው ይህ አለመብሰል ነው። ይቅርታ ለቃሉ አንዳንድ ሰዎች እንዳትቀየሙ፣ ይህ ሃይስኩልሽ መሆን ነው። ታውቃላችሁ፣ ብዙ ጊዜ ሃይስኩል ላይ ብዙ ወንድና ሴቶች ጓደኛሞች ይሆናሉ። ብዙ ጊዜ ግን የሃይስኩል ጓደኝነት ዘልቆ የኮሌጅን ዩኒቨርሲቲን ወይም ደግሞ ሌላ የስራን ህይወት አልፎ አይሻገርም። ለምን በቂ ጊዜው በቃ በልጅነት ስሜት ተያይተው ተዋደው አብረው እንሆናለን ብለው ያሰቡ ሰዎች ናቸው። ስለዚህ የሃይስኩል ትላልቅ ሰዎች ላይ አንዳንዴ ይፈጠራል። በቃ ያዩትን ሰው ቶሎ የመያዝ ነገር በቃ ጓደኛ አለው ምናምን የመባል ነገር ውስጥ ይገባሉ ሰዎች። ይህም ለሳይት ላብም የሚያጋልጣችሁ ነገር ነው። ሶስተኛው ፉክክር ነው። በተለይ ሴቶች በደንብ አዳምጡኝ። ይሄ የቅርብ ጓደኞቻችሁ የነበሩ የእናንተ እኩዮች ቢሮቻችሁ ጓደኛ ስላገኙ ስለተጣበሱ ምናምን፣ አንዳንድ ሴቶችም በቃ እነሱም ተወሎ መኪና ያለው መኪና ውስጥ ከቷቸው የሚያንሸራሽራቸው እጁን ይዘው የሚራመዱት ምናምን ጓደኛ ይፈልጋሉ። ይሄ ፉክክር ምንም አያወጣ የማይፈለግ ጤነኛ ያልሆነ ግንኙነት ውስጥ ግን እንድትገፉ ያደርጋችኋል። እንዳልኳችሁ ነው። እጮኝነትም ሆነ ትዳር በጣም በጥንቃቄ በዝግጁነት እግዚአብሔርን በመጠየቅ ጊዜያችሁን አስባችሁና ጠብቃችሁ በትዕግስት የምትካፈሉት የምትቀበሉት ታላቅ ሚሽን ነው እንጂ እንትና ስለያዘች እንትና ስለያዘ የምትገቡበታል። በተለይ ደግሞ ሴጣን በእንደዚህ አይነት ጉዳይ ላይ በጣም ይፈትናችኋል። በተለይ ጓደኞቻችሁ ምናምን ሲያገቡ ወዲያው እናንተ ጋር ድምፅ ያመጣል። ይኸው እንትና ማገባ እንትና፣ አንቺ ቆመሽ ቀረሽ አንተ ቆመ ቀር። እንደዚህ አይነት ነገር የለም ውጭ ማለት ነው በቃ ልክ ስታርፉ፣ እግዚአብሔር ራሱ የሚያስፈልጋችሁን ትክክለኛ ሰው ያዘጋጃል። ሁሉም ጓደኞቻችሁ ይዘዋል ማለት ይቀጥላሉ ማለት ላይሆን ይችላል። እሺ ጠብቁ፣ እግዚአብሔር ለእናንተም አለው ሰው አራተኛው ደግሞ ብርቱ ጉጉት ነው። አንዳንድ ሰው እንዲሁ በቃ እጮኛ የመያዝ ጉጉት አለው ወይም ደግሞ ይህ ከፍቅረኛ ጋር ምናምን የመታየት ጉጉት አለው እና፣ ይሄ አይን ምኞት ይለዋል መጽሐፍ ቅዱስ። በጣም አደገኛ አጋንንት ሊጠቀምበት የሚችል በተለይ ልክ ያሉ ሰዎችን ወደኛ ህይወት ጎትቶ የሚያመጣበት ይሄ የአይን አምሮት ካለን። ስለዚህ ይሄን የአይን አምሮት እስካልገደላችሁ ድረስ መንፈሳዊ እስክትሆኑ ድረስ ለዚህ ነገር ሳይሆን ጉጉታችሁ የእግዚአብሔርን ስራ ለመስራት አጀንዳውን ለመፈጸም የእሱን አላማ ለመኖር ብቻ ጉጉታችሁ ሲያድግ ትክክለኛው ሰው በዛ ሰዓት እግዚአብሔር እንደሚያዘጋጅላችሁ ነው። እሺ ሌላው ደግሞ መንካት ያለብን ወሳኝ ርዕስ አለ። እንዴት ነው እሺ? አንድ ሰው ወደ እኔ ህይወት ሲመጣ አንዲት ሴት ወደ እኔ ህይወት ስትመጣ ሳይት ላቭ ነው ወይ ፌክ ላቭ ነው ወይስ ትሩ ላቭ ነው ይዘው የመጡት የሚለውንስ እንዴት ነው ማውቀው ልትሉ ትችላላችሁ። በጣም ቆንጆ ጥያቄ ነው። በደንብ ስሙ። ቀጥሎ የምነግራችሁ እነዚህ አራት ምልክቶች አንድን ሰው ትክክለኛ ፍቅር ወይም ደግሞ ትሩ ላቭ ወይም ደግሞ ሳይት ላቭ መሆኑን የምትለዩበት መንገድ ነው። የመጀመሪያው ችኩልነት ነው። መጽሐፍ ቅዱስ ምሳሌ መጽሐፍ ላይ እግሩን የሚያፈጥን ከመንገድ ይስታል ይላል። በጣም ብዙ ጊዜ አንድ ነገር ቶሎ ከፈጠነባችሁ አሁን አሁን በቃ ሁሉን ነገር ቶሎ ቶሎ ቶሎ ቶሎ ካደረገ መጠንቀቅ አለባችሁ። ይሄ የሚያቻኩል የችኩልነት መንፈስ ነው። ብዙ ጊዜ እግዚአብሔር በተረጋ ጋው አትሞስፌር ውስጥ ነው የሚሰራው። ይኸውላችሁ ቶሎ ነገሮችን የሚያፋጠነው ብዙ ጊዜ አጭር መሬት ነው። ገበሬዎች ይህንን ነገር በደንብ ያውቁታል። ኢየሱስም ምሳሌው ላይ ተናግሯል። አጭሩ መሬት ዘር በተሰራበት ጊዜ ውሃ ሲጠጣ ውሃው ወደ ውስጥ ስለማይጠልቅ እዛው ስለሚሆን ቶሎ ነው የሚያድገው። የተዘራው ነገር ቶሎ አድጓል። ግን ማለት ይቀጥላል ማለት አይደለም። ግንድ ያወጣል፣ ዛፍ ይሆናል፣ ይጠነክራል ቅርንጫፍ ያበቅላል ፍሬ ይሸከማል ማለት አይደለም። ይልቁን ፀሐይ በሆነ ጊዜ፣ መከራ በሆነ ጊዜ ድብርት ውስጥ ይገባል፣ ወዲያውኑ ይከሳል፣ ይደርቃል፣ ይጠወልጋል። ልክ እንደዛ ነው፣ ችኩልነት የተሞላው ትዳር፣ ችኩልነት የተሞላው እጮኝነት። ወዲያውኑ እንዲህ፣ ወዲያውኑ እንዲህ፣ ወዲያውኑ እንሳሳም፣ ወዲያውኑ እንያያዝ፣ ዛሬ እንገናኝ፣ ነገ ንገናኝ እንገናኝ፣ ጠዋት መደወል፣ በየሰከንዱ መደወል። ተጠንቀቁ፣ ይሄ ነገር አጭር መሬት ነው። ገና ያልተቆፈረ ነገር አለ። ስለዚህ ሰከን እስቲ ሰከን ሰከን እንደዚህ ብላችሁ አረጋጉት። እንዲህ አይነቱን የመጣ አመጣጥ ፈጥኖ የመጣን ቶሎ ብላችሁ ስቶፕ ሳይን ማሳየት አለባችሁ፣ እና ይረጋጋ እስቲ። ትክክለኛ ነገር ከሆነ ተረጋጋ፣ ቆይ፣ ይህን ነገር ላስብበት ብላችሁ ዝም ብላ አንድ ሁለት ሳምንት ስትለቁበት፣ ፌክ ከሆነ ጥሎ ብስ ይላል። እውነተኛ ከሆነ ግን ይታገሳል፣ ይቀመጣል። ምናልባት እንግዲህ ልቡ ተነሳስቶ ከሆነ የፈጠነው። ስለዚህ ይሄ አንዱ የምታውቁበት መንገድ ነው። ሁለተኛው አጓጉል ቃላቶች ናቸው ወይም ንግግሮች። ይሄ ለአፉ ገደብ የሌለው ለከት የሌለው ወይም የሌላት ሴት ከሆነች ተጠንቀቋት። አንድ በጣም የምወደው ቃል አለ። ምሳሌ ምዕራፍ ሰባት ላይ ያለ ቃል ነው እንደዚህ ይላል ቁጥር 21 ላይ በብዙ ጨዋታዋ እንዲስት ታደርገዋለች፣ በከንፈሯ ልዝብነት ትጎትተዋለች ይላልና መንገዷ ሲኦል ነው ይላል። ብዙ ጊዜ እንደዚህ በጣም ቶሎ የሚቸኩል ሰው አንደበቱ ላይ ይሄ የማይሆኑ ንግግሮች አሏል። ማሬ ሆዴ፣ የኔ ፍቅር ምናምን ገና ሳይለምድሽ ገና ሳትተዋወቅህ እንደዚህ አይነት ቃላቶችን የሚጠቀሙ ከሆነ አንድ ነገር አስተውል። እነዚህ ሰዎች ልምድ አላቸው ማለት ነው። እነዚህን ቃላቶች በተደጋጋሚ የመጠቀም በሌሎች ሴቶች ላይ በሌሎች ወንዶች ላይ የሚጠቀሙት ልምድ ስላላቸው ነው። ቶሎ ብለው ፈጥነው እንደዚህ አይነት ንግግሮች የጀመሩት። ስለዚህ አሁንም ቀስ ምን አይነት ቃል ነው የምትጠቀመው? ፕሮፐር የሆነ ቃል ያስፈልጋል። አንድ ሊያከብርሽ ይገባል። እንደዚህ አይነት ነገር ለማለት ልትፈራህ ይገባል። እሱም ቢሆን ሊፈራሽ ይገባል። ያኔ በጥንቃቄና በማስተዋል የተጀመረ ግንኙነት ይሆናል። ከዛ ውጭ ግን ደግሞ ይሄ በኔጌቲቭ ደግሞ በጣም የሚል ሰው አላል። ከአንቺ ውጪ መኖር አልችልም፣ በቃ አንተን ካጣሁ ራሴን አጠፋለሁ። እንዲህ አይነት ነገር ፌክ ነገር የተሞላበት የተጠቀጠቀ የሐሰት ነገር ነው። በፍጹም እነዚህ ሰዎች እናንተን ሳያገኙ በፊት ብዙ አመት እኮ ኖረዋል። ከመጀመሩ ነው። አሁን ገና ደገና ትላንት የመጣችሁት እናንተን አይተው ከእናንተ ውጭ መኖር አንችልም የሚሏችሁ እና እነዚህ በጣም የተለጠጡ የተወጠሩ ሪያሊቲ ያልሆኑ ቃላቶች ሲበዙ ህይወት ላይም እነዚህ ሰዎች ወደፊት እንዲህ አይነት ሰዎች ሊሆኑ ይችላሉ። ስለዚህ ተጠንቀቋቸው። እንዲሁ እንዲሁ የጥበብ ንግግር ነው የምነገራችሁ፣ የጥበብ ማስተማር ነው። ስለዚህ ያልተረጋጋ ስሜታዊ ነገር ውስጥ እንዳገቡ። ሶስተኛው ምልክት ሳይት ላቭ መሆኑን የምታውቁት ወይም የውሸት ፍቅር መሆኑን የምታውቁት አላማ ቢስነት ይበዛዋል። ማለት የምትገናኙት ከአላማ ውጭ፣ በቃ ዛሬም ነገም ከነገ ወዲያ የምትደዋወሉት ከአላማ ውጭ። በግንኙነታችሁ ውስጥ የሆነ የሚፈጸም የሚደረግ አብሮ የሚሰራ ጉዳይ ከሌለ አላማ ቢስነት ይበዛዋል። እንዲህ አይነት ጓደኝነት በየቀኑ አንድ ቀን ሁለት ቀን ችግር የለውም። በየቀኑ ሲኒማ በየቀኑ ወግ ምንድን ትርጉመቢስ የሆኑ ነገሮች የሚደረጉበት ከሆነ በአሁኑ ተመልከቱ። ትዳር ውስጥ የምትገቡት ትርጉመቢስ ነገሮችን እየተራመዳችሁ ልታልፉ፣ ፊልሞችን ልትጨርሱ አይደለም። ይልቁንስ አንድ አጀንዳ፣ ባንቺ ውስጥ ያለውን ሚሽን ባንተ ውስጥ ያለውን ሚሽን እያገዘ እያገዘች ለመስራት አብሮ ለመቀጠል የተዘጋጁ ሰዎች ናቸው መምጣት ያለባቸው። ይህ በጣም ሲሪየስ ነገር ነው፣ ቁም ነገር ነው፣ ድርጅት ነው እየመሰረታችሁ ያላችሁት። ስለዚህ ከሰነፍ ጋር ዓላማ፣ ከሌላት ጋር አላማ፣ ከሌለው ሰው ጋር አትጠመዱ። መጽሐፍ ቅዱስ በማይመች አካሄድ አትጠመዱ ይላል። ክፉ ባልንጀርነት መልካሙን አመል ያበላሸዋል። አራተኛው ደግሞ በጣም የተለጠጠ ስሜታዊነት ካለ እዛ ግንኙነት ውስጥ ማለት ነው። ማለት ይሄ ከፍተኛ ቅናት፣ ግሪድ በቃ ከሰው ጋር ሲያይሽ ከሆነ ነገር ጋር ሲያይሽ እሷም ስታይ ምና የምትቀናኑ ከሆነ ገና እጮኝነት ውስጥ ሳይገባ ወይ እጮኝነቱ ሳይጠነክር እንዲህ ያሉ ነገሮች ከተጀመሩ የሆነ ፌክ አሳሳች ነገር ክፉን ኔጌቲቭ ኢነርጂ የተረጨ ነገር አለበት ማለት ነው። ስለዚህ ይሄ ነገር ግንኙነቱ ልክ አይደለም፣ ያልበሰለ ያልተጠናከረ ነው። አደጋ አለው፣ ዳንጀር ምልክት ነው። ስለዚህ ቁጣ፣ ቅናት፣ ያልበሰለ ንግግሩ ምናምን ከበዙበት ትንሽ ይሄን ነገር ተመልከቱት፣ እንደገና እዩት። ፌክ ነገር ነው ማለት ወደፊት የሚያዘጋጃችሁ እንደዚህ ነገር ለመጣላት ቤተሰብ ለማፍረስ ምናምን ነው። ስለዚህ እነዚህ ነገሮች ቀድመው እስኪስተካከሉ ድረስ ጊዜ መውሰድ አለባችሁ፣ ወይ ያ ግንኙነት ፈጽሞ በቃ ስሜታዊ በሳይት የተጀመረ ግንኙነት ነው ማለት ነው። ማለት ይሄ ደግሞ ለጠጠ ነው ምንም ስሜት አይሰማውም ምንም ሳደርግ ማለትም አይደለም፣ እንደዛ እያልኩኝ ስላልሆነ ታዲያሺ ለቱሩ ላቭ እንዴት ራሴን ላዘጋጅ ወደሚል የመጨረሻ ነጥብ ልንገራችሁና ይህንን ቪዲዮ ላቁ። ወደ እውነተኛ ፍቅር ከመግባታችን በፊት እያንዳንዳችን እነዚህን ሶስት ነገሮች ብንዘጋጅ በጣም ወሳኝ ነገር ነው። ወይም ደግሞ በጓደኝነት ውስጥ ያላችሁ ወደ እጮኝነት ውስጥ ከመግባታችሁ በፊት በነዚህ ሶስት ነገሮች ራሳችሁን አደራችሁ፣ ወደ ቁም ነገር ልትገቡ ስለሆነ ማለት ነው። የመጀመሪያው ከእጮኝነት በፊት ጓደኝነት ጀምሩ። እስቲ እንደ ኖርማል ፍሬንድስ ተያዩ፣ ሌላ ነገር ሳይታከልበት፣ ሌላ አጀንዳ አላማ ሳይኖርበት በፊት እንደ ማንም ሰው ልክ በልጆች በቤተሰብ ውስጥ ወይ ደግሞ በመስሪያ ቤት ውስጥ እንዳሉ ጓደኛሞች ዝም ብላችሁ እስቲ ተገናኙ፣ እንደ ጓደኛሞች ልክ በሌለው ሳይሆን በጣም በልክ ማለት ነው። አንዳንድ ሰው ጓደኝነቱን ወደ ትዳር ይቀይረዋል፣ እንደዛ አለ። ግን ጓደኝነት እስቲ መስርቱ፣ ተያዩ፣ ተግባቡ፣ እስቲ ተነጋገሩ ሀሳባችሁ ይግባባሉ ወይ? አንድ ላይ መሆኑ የምትችሉ ሰዎች ናችሁ? መሰማማትስ ትችላላችሁ? እንደ አይነት ነገሮች መፈተን አለባቸው። እና ከጥግ ሆናችሁ በደንብ ተመልከቱት እስኪ ሁኔታውን እዩት። ይሄ ነገር እንዴት ነው፣ አካሄዱ እንዴት ነው፣ አያያዙ እንዴት ነው የሚለውን በደንብ አድርጋችሁ አጢኑት። በጓደኝነት ጀምሮ የመጀመሪያው ሁለተኛው፣ ሁልጊዜ እሱ ወይም እሷ ከማለታችን በፊት እኔ ብለን እንጀምር እራሳችንን ዝግጁ እናደርግ ለእንደዚህ አይነት ነገር ብቁ እናደርግ። አንድ በመንፈሳዊ እውነት ራሳችንን ብቁ እናደርግ። ሁለት ለትዳር በመጀመር መንፈስ ለእጮኝነት በመሆን መንፈስ ራሳችንን እናዘጋጅ። የባህሪ ችግር ካለብን እንደገና ሁኔታዎችን ማስተካከል ያሉብን ነገሮች አስተካክለን ራሳችንን ፈትነን በእውነት እኔ ግን ለትዳር ዝግጁ ነኝ ወይ ከሚለውን ጀምር። ይሄ ታላቅ ብልሃት ነው። ነገ ከመጠቋቆም እሷኮ እሱኮ ከማለት የሚያድናቸው እኔ ኮ ማለትን ገና ካሁኑ ነው የምትለምዱት። ብዙ ነገሮች ባይዘወይ ሰው ራሱን ቢቆጣጠር ነገሮች ይከስማሉ። ጥል ቢሆን ይቅርታ ማድረግ ቢሆን ሁሉም የሚጀምረው ከራስ ነው። መሸነፍ መቻል ማለት መሰራት መቻል፣ መግባባት መቻል። ስለዚህ ራሳችሁ ላይ እስኪ በደንብ ለመስራት ሞክሩ። አንዳንድ ሰዎች አይታችኋል። ለምንድን ነው እንደዚህ ተውሹ ወይም ለምን ከሱ ጋር ማተኝ? አይ እሱ እኮ እንደዚህ ነው። እሱ እግዚአብሔርን አይፈራም። እሱ እንደ አያነብም። እሱ እንደዚህ አይሆንም። እሱ እንደዚህ እንደ አንቺስ እግዚአብሔርን ትፈር ያለሽ ወይ? ራስሽ አንተስ ራስህ እስቲ ተመልከ። በእውነት አንተስ መንፈሳዊ ሰው ነው ወይ? መንፈሳዊ ሴት ነው የምፈልገው ምናምን የምትሉ እናንተ እንደዛ ናችሁ። ራሳችሁን ብቁ ስታደርጉ ሌላውን ለማብቃት ትዘጋጃላችሁ። አንዳንድ ጊዜ ደግሞ እውነቱን ልንገራችሁ ይሄ ተሰርቶ ተጠናቆ ያለቀ የተመረቀ ህንፃ ምናምን አይሰጣችሁም። ጌታ ቢውልድ የምታረጉት፣ የምትገነቡት፣ ቀስ እያላችሁ የምታስተካክሉት፣ በጊዜ ውስጥ የምታረሙት የሚሰራ ሰው ሊሰጣችሁ ይችላል። እናንተም እንደዛ ብዙ ጉድለት ስላለባችሁ፣ ታዲያ ያንን ህንፃ ቀስ ብላችሁ እያስጌጣችሁ፣ የሚያስፈልገውን መሳሪያ እያደረጋችሁ፣ ትልቅ ቢውልዲንግ ማድረግ ይቻላል። በመሰረቱ እናንተ የሰራችሁትን ነገር በጣም መተማመን ትችላላችሁ። እዛ ውጭ ግን መግባባት እንኳን ይከብዳችኋል። እንደዚህ አልቆ መጥቷል ብላችሁ ጠብቃችሁ የሆነ ያላለቀ ነገር ይኖረዋል ያ ሰው ወይ ያቺ ሴት። ስለዚ ያ ነገር ሊፈርስባችሁ ነው ማለት ነው። ስለዚህ እናንተ ሰከን ብላችሁ የምትሰሩት ሰው ሊመጣም ስለሚችል ራሳችሁን አዘጋጁ ለዚህ ነገር ማለት ነው። ብቁ አድርጉት። ሶስተኛው መብሰል። ለዚህ ነገር ምንድነው ብቁ የሚያደርገኝ ካላችሁ መብሰል ይሄ ቃሉን የተዋስነው ከምግብ ነው። በቀጥታ ታውቃላችሁ፣ ምግብ ሲበስል በእሳት ውስጥ ይቆያል፣ ይማሰላል፣ ይደባለቃል አንዱ ከአንዱ ጋር። የመብሰል ግን ትልቁ ሚስጥር መላላት ነው። አያችሁ፣ ሽንኩርቱን ስትከቱት ጠንከር ብሎ ይገባል፣ ይላላል፣ ሲላላ በሰለ ይባላል። ድንቹን ስትከቱት ጠንከር ብሎ ይገባል፣ ይላላል። ከዛ እንደበሰለ እንደላላ ቼክ ታደርጉታላችሁ። አያችሁ፣ መብሰል ማለት ገርነት ይኖራችሁ እስቲ ላሉ የሆነ እንደ ጥንከር ያለ አቋም ይዛችሁን ደዚህ ካላረግ እንዲህ ካላረግ የምትሉ ከሆነ ገና አላላችሁ፣ እና እግዚአብሔር ገና እሳቱ ላይ ጥዶ ያማስላችኋል። እስክትላሉ ድረስ እስክትለቁ አቋማችሁን ይሄ ግትርነቱን ስትለቁት፣ አሁን ላልቷል ልጄ ብሎ ሊቀላቅላችሁ ይችላል። አሁን የበሰለ ነው ትበላላችሁ፣ እንጀራ ይደረጋል። እንደዛ ነው በቃ መብሰል ማለት ይህ ግትር አቋም እኔነትን ምናምን ትተን ገር መሆን ስንችል፣ ከሌላው ጋር መቀላቀል ስንችል እንጣፍጣለን። ሽንኩርት ከድንቹ ጋር ሲቀላቀል፣ ድንቹ ከስጋው ጋር ላልተው፣ ሁሉም የየራሳቸውን አቋምና የየራሳቸውን ጣዕም ሳይሆን ቱጌዘር፣ የሁለቱ እጮኛሞች የየራሳቸው ጣዕም ሳይሆን አንድ ላይ መጣፈጥ ሲችሉ፣ ያችሁ ሽንኩርት ሳይበስል ሲቀር የምታውቁት አንዱ ጥሬ መሆኑን የምታውቁት ሽንኩርት ሽንኩርት ይላል ድንቹም እንደዛው ድንች ድንች ነው የሚላቸው። ቲማቲሙም እንደዛው ልክ። ግን አንድ ላይ አርጋቸቸው በእሳት ሲፈተኑ ሁሉም የየራሱን ጣዕም ይሰጣል፣ ይተዋል። ከዛስ አንድ ወጥ ጣዕም ይኖራቸዋል፣ ይጣፍጣል። እ ልክ እንደዛ ነው። መብሰል ይኖራል በእግዚአብሔር ቃል ራሳችንን ማንነታችንን፣ ይሄ የተጋገረውን ደረቅነታችንን እያላለን በመንፈስ ቅዱስ እያላለን በጸሎት እያላለን ከዛ ወደ አንድ መንፈስ መምጣት እስክንችል ድረስ በብስለት ራሳችሁን አዘጋቸው። እርግጠኛ ነኝ በእነዚህ ነገሮች ውስጥ ጊዜ ከወሰዳችሁ በጣም መልካም የሆነ ግንኙነት ወደ ትሩ ላፍ ውስጥ እመጣላችሁ። በሚቀጥለው ግን እንዴት ነው ማቀው የኔ የሆነውን ሰው የሚለውን አንድ ቪዲዮ እሰራላችኋለሁ። ይሄ ቪዲዮ ግን ጠቅሟችሁ ከሆነ በእርግጠኝነት ለአንድ ወጣት እናቶችም፣ አባቶች ከሆናችሁ ለልጆቻችሁ እንዲያዩት በሆነ መንገድ ለእህት ለወንድም ላኩላቸው። እስቲ በታማኝነት ለሁለት ወይ ለሶስት ሰው በመላክ አብራችሁን አገልግሉ። የብዙ ሰዎችን ትዳር የወደፊት ገና ከአሁኑ በጥበብ እንዲመሰረት ምክንያት እየሆንን ነው። ቤት ይላል መጽሐፍ ቅዱስ በጥበብ ይመሰረታል፣ ይሰራል፣ ይመሰረታል በጥበብ በማስተዋል ይጸናል፣ በእውቀት ደግሞ በከበሩ ነገሮች ይሞላል ይል ስለዚህም ቪዲዮ ሼር አድርጉት። በጣም ነው የማመሰግነው፣ እስካሁን ድረስ ቆይታችሁ ታግሳችሁ አዳመጣችሁ። መልካም ጊዜ